ኢትዮጵያ በአጠቃላይ እጅግ ውብ የሆኑና በርካታ ሊታዩ ይበልጥ ሊሰራባቸው ሊዋቡ እና ለቱሪዝም መስህብ ሊሆኑ የሚችሉ በጣም በርካታ ቦታዎች አሉ። በተለይ ደግሞ ምዕራብ ኢትዮጵያ የሚባለው ከዚህ ጅማን ይዘህ ዳውሮን፣ አርባ ምንጭን፣ ወላይታ ሶዶን ሚዛን ተፈሪን ቦንጋን፣ ኢልባቦርን እስከ ጋምቤላ አካባቢ ድረስ ያለው ቤደሌን፣ ከፊል ወለጋን ይዘህ የምታይ ቦታ በጣም ቡና በስፋት ያለበት የጫካ ደን በስፋት ያለበት ተራራማ፣ ነገር ግን በጫካ በዛፍ የተሞላ ነው። ይህን ከባቢ አሁን አዲስ አበባ አካባቢ ካሉ የሚለየው ምንድን ነው? ቢያንስ በአንድ ሺህ ሜትር አልቲቲዩድ ያንሳል። ይሄ ከ1500 ብዙ አይበልጥም። ያ 2000 ምናምን ነው። ዝቅ ማለቱ የሙቀት አቅሙን ከፍ ያደርገዋል። የምትተክለው ነገር ሁሉ በቶሎ ይበቅላል ማለት ነው። ከዚያው በተጨማሪ አሁን እዚህ ያለንበት ቦታ እንደምታየው ተራራ አለ። ይሄ ተራራ በውስጡ የቡና ሰፊ ጫካ ያለበት ትላልቅ ዛፍ የተሸፈነ ተራራማ ቦታ ነው። እጅግ በጣም በጣም የሚያምር ቦታ ነው። በርካታ ቦታ እንደዚህ አይነት ቦታ የምታገኘው በብዙ ችግር ነው። እንግዲህ ተራራውም አለ፣ የሚታየው ቪው በርቀት በጣም ይገርማል። ቡናው አለ፣ ዛፉ አለ። ከዛ ደግሞ ስትወርድ ይሄ ቦዬ ይባላል። የግቤና አዌቱ ወንዝ መገናኛ ቦታ ነው። ሁለት ሶስት ትላልቅ ሌኮች። ከዚህ ቀደም በጣሊያን ጊዜ እዚህ ቦታ ሌክ ነበር። ይሄ የምታየው የጣሊያን ቤት ነው። ጣሊያኖች ሌኩ ጋር እየመጡ ይበሉ ይጠጡ ይዝናኑ ነበር። እነሱ ከወጡ በኋላ አሁን ያለው ፋሽን አሁን ያለው የከተማ ስሪት ፋሽን ላስቲክ ቤት ቆርቆሮ ቤት አስፋልት ዳር መለጠፍ ስለሆነ እንደዚህ አይነቱን ውብ ጅማ ሳይሆን የተለጣጠፈውን ላስቲኩን ቆርቆሮውን ጅማ እንድታይ ሆኗል። ውበትን የምናይበት፣ ውበትን የምንሰራበት፣ ውበትን የምናደንቅበት መንገድ የኛን ልክ የሚገልጥና የሚያሳይ ነው። በቆሸሸ ነገር ውስጥ ምንም ገንዘብ አይገኝም ልልህ አልችልም ነገር ግን በቆሸ ቦታ ስፍራ ላይ የሚገኝ ገንዘብ አብሮ የሚገኝም በሽታ ለማከም ለመታደግ የሚያስችል አይደለም። እና ውሃን፣ ዛፍን፣ ጫካን፣ ሰፋፊ መስኮቹን የሚያምሩ ቦታዎች በምናይበት ሰዓት ትናንሽ የሰው እጅ ስራ ቢታከልበት ምን ሊሆን እንደሚችል መገመት ትችላለን። አሁን ይህ ቦታ በአዲሱ የገበታ ለትውልድ ከተመርጡ ቦታዎች አንዱ ነው። ዛፎ አለ፣ ጫካው አለ። እንዳየው በጣም ትላልቅ ሌኮች አሉ፣ ትናንሽ ስራ ይፈልጋሉ። ይሄ ሌክ በሳር ተሸፍኖ ስሩ ውሃ ቢሆንም በሳር ተሸፍኖ ጠፍቶ ነበር። አሁን እንደ አዲስ ሳሩን የሸፈነውን የሳር ዝርያ በማንሳት ሌኩን ለመልሰል ለማዳን ነው እየሰራ ያለ ነው እና ከሁለት ዓመት ከሶስት ዓመት በኋላ በእርግጠኝነት በጣም የሚያምር ስፍራ እና የዚህ ስራ ውጤት ያን ላስቲክ ያን ቆርቆሮ ያን ያልተመቸ የኑሮ ዘዬ በከፍተኛ ደረጃ ፖዚቲቭሊ ኢንፍሉዌንስ ያደርገዋል። ካልጠፋ ቦታ እዚህ ቀይ አፈር አለ፣ ሸክላ አለ፣ ቡና አለ፣ ሻይ አለ፣ ሩዝ አለ፣ ስንዴ አለ። በጣም በርካታ ስራ ስሮች አሉ። ከፍሩት አንጻር እዚህ ቦታ አብቅለህ ተክለህ የማይበቅል ነገር የለም። የሰው ልጅ ለምግብ ፍጆታ የሚሆነውን ነገር በቅርበት ተክሎ ማግኘት የሚችል ከሆነ በሌላ መንገድ ከግንባታ አንጻር በርከታ ድንጋይ አይገኝም ግን ቀዩ አፈር ቫልዩ አድ ተደርጎበት በሸክላ አማካኝነት ለቤት ስራም ሌሎች ግንባታዎች ሊውል ይችላል እንጨት አለ ሸክላ አለ መስታወት የሚቸግርህና የምታመጣው ነገር እንዳየው ሶፋ የእንጨት ስራ የበር ስራ በሙሉ ያው ጅማ አካባቢ ሙያውም አለ እነዚህን ነገር አስተሳስረን መቀየር ያስፈልጋል ከራቢያችን ይሄ ሲባል ይሄ ስራ ቀላል ነገር አይደለም ጊዜ ይፈልጋል ገንዘብ ይፈልጋል አይዲያ ይፈልጋል ያንን ፋውሎ አድርጎ ወደ ተግባር መቀየር ይፈልጋል። አድካሚ አታካች ስራ ነው። አታካች ያልሆነና የቀለለ ስራ ደግሞ ላስቲኩ ነው፣ ከተማ ውስጥ ያየሆነ ቆርቆሮ ነው። ስትሰራውም ቀላል፣ ቆይታውም በጣም ያጠረ፣ ውበቱም እጅግ አስጠሊታ ነው። እንደዚህ ውብ ነገር ስትሰራ ጊዜ ይወስዳል፣ ገንዘብ ይጠይቃል፣ ያደክማል። መላው የጅማ አካባቢ ሰው መገንዘብ ያለበት ይሄንን ቦታ በመቀየር ልጆቻችን ያማረ መልካም ውብ ነገር ማየት መስራት ማለም በዚያም መኖር እንዲችሉ የሚያመቻች ሁኔታ መፍጠር ይቻላል። እና ቸርሾ ናት፣ እርሾ እያሰፋን ከባቢውን እንቀይራለን። ሚዛን አማል ላይ የምናየው አዲስ የሚሰራው ሪዞርት ከዚህ ጋር እያያዛል የኮይሻ ጫውራጭ በጣም ቅርብ ናቸው። ሁለት ሰዓት ሁለት ሰዓት ተኩል ድራይቭ ነው። ቢያያዙ አጠቃላይ ምዕራብ የኢትዮጵያ ክፍል በጫካው በድራይቭ ትሩ በጣም የሚያምር መንገዶች ከሰራህበት ለመንዳት የሚመች ስለሆነ ለብዙ ሰው የሳምንት የሁለት ሳምንት ያማረ ቆይታን ማድረግ የሚያስችል ቦታ ነው። እውነት ለመናገር ብዙ ቦታ እንደዚህ አይነት ውብ ነገር አታይም። ሰዎች የሰዎች ልጅ ስራ ታያለህ። በረሃ ላይ ጫካም ዛፍ ተክለው መንገድም ሰርተው ያሳመሩበት ቦታ አለ። እኛ ተፈጥሮ የሰጠንን ውበትና ጸጋ ተጠቅመን ማልማት የሚያስችል እንቅስቃሴ መጀመር ይኖርብናል። እያደረግን ያለነው እሱን ነው። በጥቂት ዓመታት ውስጥ ውብ ነገር በዚህ ስፍራ እንደምናይ ሙሉ እምነት አለኝ። የጅማ ከባቢ መስተዳድሮች፣ ማህበረሰቡ ከፍተኛ ድጋፍ እያደረገልን ያለው እንደምታዩ፣ ቤት በፈቃደኝነት ያነሳል። እዚህ አካባቢ ያለውን ኢሌጋል ስሪቶች ለአዲሱ ዲዛይን ምቹ እንዲሆን በትብብር እያነሳ ነው የሚገኘው። ይሄ አስፈላጊ ነው። ደህንነት መከፋፈል የለብንም። ውብ ነገር ሰርተን ብዙዎች ያን ውብ ነገር ተከትለው እንዲያምሩ ማድረግ አለብን እንጂ ሁላችንም በላስቲክ ድህነት ለመከፋፈል አካባቢውን በማበላሸት ተገቢያለን። ውሃ ቀብረን ጫካ ምንጥረን በላስቲክ ኖረን አካባቢውን ገለን አፈሩ እንደፈለገ ይሄደ፣ ትውልድ ምን ይረከባል? ነገ ምን አይነት አገር ነው ለልጆቻችን የምንተው የሚለውን ነገር ማሰብ ይጠይቃል። መልካም ጅማሮ ነው። በጣም ነው የሚያምረው። ይሄን ውበት ትንሽ የእጅ ስራ ከተጨመረበት ለብዙ ኢትዮጵያውያን ኩራት የሆነ ብዙ ኢትዮጵያውያን ስራ የሚያገኙበት፣ የሚሰባሰቡበት፣ የሚዝናኑበት ቦታ እንደሚሆን ተስፋ አደርጋለሁ። ግን ኢትዮጵያውያን ልባችንን ሰብሰብ ማድረግ ያስፈልጋል። ብዙ ሊሰራ የሚገባው ስራ አለ፣ ችግር አለ። ቆርጠን ሰርተን ለውጥ ማምጣት አለበት። እኛ የምንፈልገው የአማራ ኬተዋዎች ኢትዮጵያ ማሸጋገር ነው። ለዚያ ጅማሮቻችን ፍሬ እንደሚያፈሩ በብዙ ስራዎች አይተናል። በዚህ አመት በጣም በርካታዎቹ ይመረቃሉ፣ አዳዲሶች ይጀመራሉ እና ድል በድል ስራ በስራ ውጤት በውጤት ስኬት በስኬት መከናወን በመከናወን መጽናት በመጽናት ይቀጥላል ማለት ነው።